ከኢትዮጵያ ስምንት አመት ሆኖኛል። ሳውዲ አረቢያ ላይ መስራት ከጀመርኩት ማለት ነው። እና ምንም አይነት ደሞዝ ሰጥተውኝ አያውቁም። ጆሮዬ ላይም ያው በዚህ መልኩ ማለት ነው ጉዳት ደርሶብኛል። ላይም እንደዚህ ሙስሊሞች በአላህ ክርስቲያኖች ደግሞ በእግዚአብሔር ማለት ነው እንደሰማችሁት ነው ለስምንት አመታት መዳም ቤት እየሰራች ነገር ግን አንድም ቀን ደሞዟ ተቀብላ አታቅም። ከዛ አልፎ ተርፎ ደግሞ ጆሮዋ ተቆርጣለች፣ እንዳያችሁት ትደበደባለች በያ ሰዓቱ ማለት ነው። ውድቶቼ አንድ ነገር ልንገራችሁ በዚያ አጋጣሚ ማለት ነው አሁን አረብ ቤት እንዴት መሰላችሁ፣ ደሞዛችን እንደዚህ አመታት እየሄደ ወራታት እየሄደ በሄደ ቁጥር እየደነዘዝን ነው የምንመጣው ጭንቅላታችን እየተበከለ እየደነዝን አላማችን ፍላጎታችን እየረሳን ነው ምንመጣው ማለት ነው። አንድ ነገር ልንገራችሁ እኔ በራሴም ያለፍኩበት ነገር ወይም አሁን ላይ እያለፍኩበት ያለ ነገር ስለሆነ ነው። አረቦች መጀመሪያ ጥሩ ይሆናሉ። በየወሩ ደሞዛችሁ ይሰጧቸዋል፣ በየወር ጥሩ ጸባይ ያሳዩቸዋል። ምናምን እናንተ ጥሩ ናቸው ብላችሁ ማመን ስትጀምሩ ነው የእናንተ ስቃይ ሀ ብሎ የሚጀምረው ማለት ነው። አረቦች ጥሩ ሆኑ አልሆኑ እናንተ በየወሩ ደሞዛችሁ ተቀበሉ። ምክንያቱም አረቦች ቤት አንድ ቀን ሳትሰሩ ብትውሉ ምንቅርቅራችሁ ነው የሚያወጧችሁ። አውጥተው ነው የሚጠሏችሁ። ስለዚህ እኛም፣ እኔም፣ እናንተም አሁን አዲስ የምትመጡም፣ ወደፊት የምትመጡም፣ አሁን ያላችሁም አረብ ይወደኛል ብላችሁ አንድም ቀን እንዳታምኑ። አረብ ከምታምኑ ፀሐይ ቂቤ ማለት ነው ቂቤ ፀሐይ ላይ አውጥታችሁ ይሄ ቂቤ ፀሐዩ አያቀልጠውም ብላችሁ ብታምኑ ይሻላችኋል፣ ነው ምላችሁ። የአረብ ጥሩ የለም። እስተግፍሩላህ ወአቱቡ ኢለይህ። እውነቴን ነው የምላችሁ። ማለት ክፉዎችም አሉ ጥሩዎችም አሉ አላህ የሚፈሩም አሉ፣ በእርግጥ ማለት ነው። ነገር ግን አሁን ለምሳሌ እዳ በተከማቸ ቁጥር በተለይ አረቦች እዳ በተከማችባቸው ቁጥር ሰራተኛውን እየጠሉ እየጠሉ እየጠሉ እንደ ጠላት እያዩ ነው የሚመጡት። ስለዚህ ዛሬ ጥሩ ቢሆኑልሽም ነጌ ደሞዝሽን ለመጠየቅ እንዳታፍሪ። ማንሽም ደግሞ ሁለት ወር ሶስት ወር አራት ወር ደሞዛችሁ ቢበላ ይሻላል፣ ይህን ያህል አመት አንድ ቤት ውስጥ ታጉራችሁ ከምትቀመጡ። የተቻላችሁን ሁሉ አድርጉ። ለምሳሌ ኮንትራት ስትሆኑ፣ በተለይ ትግስት ላርግ፣ ኮንትራት ነኝ፣ ችግር የለው ምናም ልትሉ ትችላላችሁ። ሁለት ወር ትግስት አርጎ፣ ሶስት ወር ትግስት አርጎ፣ አራት ወር ትግስት አርጎ፣ ችግር የለውም። ከዛ ግን ስራችሁ በአራት ነጥብ አቁሙ በአራት ነጥብ ስራችሁ ወስናችሁ አቁሙ። ሲፈልጉ መጀመሪያው ሊያስፈራሯችሁ ይችላሉ። አሳፍርሻለሁ፣ ቢሮ ወስድሻለሁ፣ እመታሻለሁ። ይምቷችሁ፣ የትም ይውሰዷችሁ። እውነቴን ነው፣ ብትመቱ ከአንድ ቀን በላይ አትመቱም። አንድ ቀን ሁለት ቀን ልትመቱ ትችላላችሁ። ከዛ ውጭ ግን በድፍረት የግድያ ሙከራ አያደርጉም። ጤነኛ ከሆኑ እብድ ካልሆኑ ይህን አህልም እየደበደበው አያሰቃያችሁ። ግን አረቦች የእናንተ ጥንካሬ ያያሉ የእናንተ ጥንካሬ ያያሉ። እናንተ ምን ያህል ስትሮንግ ናችሁ፣ እናንተ ምንህል ታወራላችሁ። ነጌ ወደ ውጭ እንኳን ብትወጡ እነሱን ጠንካራ ከሆናችሁ ቤት ውስጥ ደሞዜ ስጡኝ እሰራለሁ ምናም የምትሉ ከሆነ ይፈራሉ። ለምን ህጉ እኛ አናውቀውም እንጂ ለሰራተኛ በጣም ህግ ወደ ሰራተኛ ያደላል። ይሄ ጉዳይ ህግ ቢያውቀው ህግ ዝም አይልም። በነገራችን ላይ ማለት ነው። የእሷ ግን አላህ ሐቋን ያውጣላት። አላህ እንግዲህ በሰላም በሀገሯ እንደወጣች አላህ በሰላም ብሯ ሳይበላ እንሻላ። ሁላችሁም ይሄ ቪዲዮ ሼር ላይክ አድርጉ ለብዙ እህቶች ደርሶ እህቶችም እንዲጠነቀቁ ሌላ ደግሞ የህግ አካል ጋር ደርሶ የእሷ ሀቅም አላህ ስብሐኑ ተዓላ እንዲያወጣላት። ሼር ላይክ ማድረጋችሁን እንዳትረሱ፣ እናንተም መጠንቀቃችሁ እንዳትረሱ። እውነቴን ነው። እኔ መጀመሪያ እኔ ስመጣ አረቦቹ መጀመሪያ ጥሩ ሆኑ እንደውም የቀን ደሞዛችን ሳንጠይቃቸው አምጥተው ሰጡን። የሀያ ቀን የሰጡብን ምክንያት ወሩ ለወር በቀን አንድ ሁሌ እንዲሰጡን ማለት ነው። አምጥተው ሰጡን ደስ በጣም ተደሰትን። ሁለት አንድ ወር ሆነ አምጥተው ሰጡን። በጣም ደስ አለን። ደሞዝ ይሰጣሉ። ከደሞዝ በላይ ምንም የለም ለኛ፣ የሚያስደስተንም ድብሬሽን ውስጥ የሚከተንም ደሞዝ ነው። ሰርተን ደክመን ለፍተን ደሞዛችን ካላገኘን ድብሬሽን ውስጥ እንገባለን። እውነትን ነው ከተ ከቤተሰብ ጋር እኔ አሁን ብር ደሞዝ ባልተሰጠኝ ሰዓት ከቤተሰብ ጋር ከጓደኞቼ ጋር ምናምን የመገናኘት እንትን አይዲያ የለኝም። ሁሌ አስበው ደሞዝና ደስታ የለኝም። ምሰራው ስራ ምተኛው እንቅልፍ ራሱ የሰላም አይደለም። እና ከዛ ምን አደረጉ መሰላችሁ? ሁለት ወር አቆዩብን። የሆነ ጊዜ መጡና ሴትዮም ሰውዬው በጣም ይቅርታ አሁን ሁለት ወር ስለቆየ ይቅርታ ሰጣችኋለሁ። እሺ ችግር የለውም። ምክንያቱም ችግር የለውም ማለት ምክንያቱም የሀያ ቀን አምጥቶ ሰጥቶናል የወሩም አምጥቶ ሰጥቶናል፣ ምስጋና ጭምር አይ የሁለት ወር ከሆነ ችግር የለም ይሰጠናል። የሁለቱም ወር አምጥቶ ሰጠን። ከዛ ምን ተፈጠረ ያኛው ደሞዝ እኛም መስራታችን ቀጠልን። አንድ ወር መጣ፣ ሁለት ወር ሄደ። አይ ይሰጡናል ችግር የለውም ብለን እኛ ተው ነው ማለት ነው። ሶስት ወር መጣ። በሶስተኛ ወር ስንጠይቅ በቀጣይ ሳምንት አሉን። ኦኬ በቀጣይ ሳምንት ስንጠይቅ በቀጣይ ሳምንት አሉን። በቀጣይ ሳምንት ስንጠይቅ ወር ሞላና ሰውዬው ትልቅ ድርጅት ነው ያለኝ እና ያ ድርጅት ደግሞ ብር አልሰጠኝም፣ እና ያ ብር ከመጣልኝ እሰጣችኋለሁ እንሻላ ብሎ አስተባብሎ ምን ብሎ አፈቂቤ ነው ሰውዬ እንደዚ ያለን ማለት ነው። የአራት ወር ደሞዝ አለ ሰዎቹ ጋር ገብቷችሁ አይደለ? ምንድን ነው አረቦች መጀመሪያ ወጥመድ ውስጥ እንዳትገቡ የእነሱ ወጥመድ ውስጥ እንዳትገቡ ሰራሀተን የዚች ልጅም ስህተት ነው። ምክንያቱም ቲክቶክ ከተጠቃሚ ከሆነች በጣም በርካታ ቶች ብር ተበልተው እያየች ነው። ግን አልፈርድም፣ ምን እንዳደረጓት አላቅም። ምክንያቱም ድግምት ሐቅ ነው፣ አይንናስ ቡዳ ሐቅ ነው። አስደግመውባት ቢሆንስ፣ ወላሁ አለም እላህ ነው የሚያውቀው። ነገር ግን አንድ ሰው በሰላሙ በጤናው ስምንት ዓመት አረብ ቤት ውስጥ አይቆይም፣ ባይዘወይ አይቆይም። ተጠንቀቁም ኦኬ አረቦች በብዙ ነገር ድንግብት ሊያሰሩባችሁ ይችላል። በሞዴስ በፎቶችሁ፣ አረቦች ወደዱኝ ብላችሁ ኔቨር ኤቨር ፎቶ እንዳትነሱ። በነገራችን ላይ ፓስፖርታችንም አለ ነገር ግን የስልክ ፎቶ እንዳትነሱ። ፓንታችሁ እየቆጠራችሁ ተጠቀሙ። ስታሰጡ ሽንት ቤታችሁ ውስጥ አስጡ። ፓንታችሁ ሞዴሳችሁ እንደተጠቀማችሁ ቆሻሻ ውስጥ ጣሉ። ሲዳ ማለት ነው ሲዳ ቆሻሻ ውስጥ ጣሉት። ለምን ምን ሊያደርጉ እንደሚችሉ አይታወቅም። ሰራህ እንኳን እነሱ እኔ በመዳሞችም አልፈርድም። የራሳችን ሰው ብለን እንኳን ያመናቸው ሰዎች ብራችን በልተው ጉልበታችን ጨርሰው ከተውናል። በጣም በርካታ እህቶች በወንድማቸው በእናታቸው፣ በአባታቸው የተበሉ እህቶች አሉ። ባጎታቸው ባጎታቸው ልጆች በባላቸው የተበሉ እዚህ ጋር እንኳን መዳሙ የመዳም ባልና መዳም የራስ ሽ ባል እንኳን የምታምኝበት ጊዜ ላይ አይደለም። ስለዚህ ምን ለማለት ፈልጌ ነው? በጣም ተጠንቀቁ ለማለት ፈልጋለሁ። ጥንቃቄ አስፈላጊ ነው። አልኳችሁ እኮ የአምስት ወር ደሞዝ ይበላ፣ ችግር የለውም። ወታችሁ ጠፍታችሁ ሄዱ አማራጭ መብቴ ካጣችሁ፣ መብቴ ካጣችሁ፣ ወታችሁ ጥፉ፣ ጠፍታችሁ ስሩ። እውነቴን ነው። እኔ የስምንት ዓመት ደሞዝ ተበልቷ እንዴት ነው ሰው መኖር? አያቸው አደለ እየተደበደበች እያስፈራሯት ነው። ምክንያቱም አሁን ስምንት ዓመት ገደማ ማለት ሶሻል ሚዲያ አልተስፋፋ ምናምን፣ ምናልባት ስልክ አይሰጧት ሊሆን ይችላል። ይሄ ስልክ አሁን ወይ በሰው ሊሆን ይችላል የተጠቀመችው፣ ምንም እናውቀው ጉዳይ የለም። ስለዚህ ተጠንቀቁ። ደሞዛችሁ የሁለት ወር ቢበላ ችግር የለውም፣ የሶስት ወር ቢበላ ችግር የለውም፣ የአራት ወር ቢበላም ችግር የለውም። ግን ደግሞ የስምንት ዓመት ድካም ላብ ጉልበቷም ጭምር ነው የበለዋት፣ እድሜዋን ጭምር ነው የበለዋት። ይሄኔ እኮ አገር ቤት ደውላ አታውቅም፣ ቤተሰቦቿ ፈልገዋትም አያውቅም። ይሄኔ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በሞትና በህይወት መካከል ነው ያለሁት። ለሚመለከተው አካል አድርሱልኝ፣ በተለይ ደግሞ ለሀቢባ ማለት ነው አድርሱልኝ፣ በአላህ